ብስምላህ ላይ አልሐምዱሊላህ ረብልዓለሚን ወሰላት ወሰላም አላ ረሱሊላህ ሰለላሁ አለይሂ ወሰለም። የተከበራችሁ ተመልካች እህት ወንድሞች እንዴት ናችሁ? እንዴት ከረማችሁ? ዛሬ ላይ እናንተ ጋር ልገናኝ ይዤ የመጣሁት መልዕክት አለኝ። ይህ መልዕክት ትልቅ መልዕክት እንደሆነ አምናለሁኝ። በዚህ መልዕክት ላይ ለማስተላለፍ እድሉን አግኝቼ በመቅረቤም ላይ ደስተኛ ነኝ። ዛሬ እንግዲህ ለረዥም ጊዜ ይህን የኢትዮጵያ ሙስሊም በዳዕዋ ትልቁን ስራ እየሰሩ ከሚገኙት ትልልቅ ዱዓቶች አላህ ይቀበላቸው፣ ይክላሱ ይጨምርላቸው ከነዛ ውስጥ አንዱ የሆነው ወንድም ራያ አባመጫ እንግዲህ በግጥሞቹ በነሽዳዎቹ የሚያስተላልፋቸው መልእክት ለኢትዮጵያ ሙስሊም ማህበረሰብ ምን ያክል ዋጋ እንዳላቸውና ለብዙ ሰዎች ህይወት መስተካከል ትልቅ ድርሻ የሆን የተወጣ ትልቅ ወንድም ነው፣ ራያ አባመጫ ሀኪቃ እኔ ብዙ ጊዜ አብሬ በማሳልፍባቸው ጊዜ የማያቸው ነገሮች አሉ። ሀያቱን ለዚህ ዳዕዋ ለዚህ ክድመተ ዲን የሰጠ ዲኑን ከራሱ በላይ አድርጎ ለዲኑ እየሮየሮ ያለ ወንድም ነው። ይሄ ወንድም አላህ ይቀበለው የክላሱን ይጨምርለትና ዛሬ ላይ አዲሱን ስራውን ለቋል። ይህ አዲስ ሱራው ብዙ ነገር በውስጡ መልእክቱ እንዳላ ምን አለሁ። ሁልጊዜ የእሱ መልእክቶች ይታወቃሉ፣ ማህበረሰብ ዘንድ ይደርሳሉ ይህንንም ይፋ የሆነ ምርቃን እንዲደረግ በኦንላይን ላይ ለሚደረጉ ምርቃ እኔም ተሳታፊ ሁኜ ይህንን ወንድም እስከዛሬ ድረስ ስራዎቹን ለህዝብ እንዲቀርቡ ማህበረሰብ ዘንድ ተደራሽ እንዲሆን ከጎናቸው ያገዛችኋሉ። ሐቂቃ ግን እንደ ሐቂቃው የራያ ስራ የሚገባውን ክብር አግኝቶ ለራያም ቀጣይ ስራዎችን ማበረታታት የሚቻልበት ስራ ሰርቶ የሚቻልበትን ውጤት አግኝቷል ብዬ አላምንም። በትክክል ይሄ ካሴት ለራያ በሚደርስ መልኩ በትክክል ተመርቆና አስፈላጊ ሁላችንም በኦሪጂናሉ ተሳታፊዎች ሆነን እጃችን ውስጥ አስገብተን ዳዕዋውን የዳዕዋውን ህድማ ማገዝና ከሱ ጎን መቆም እንዳለብን አምናለሁ። ለዚህ ሁላችንም የድርሻችን እንወጣ። ራያ የሚያደርገውን የዳዕዋ እንቅስቃሴ ማገዝ ማለት ኢትዮጵያ ውስጥ ያለውን ትልቁን የማህበረሰብን አካል የሚወክለውን ዳዕዋ ማገዝ ስለሆነ በማንኛውም አይነት መልኩ የራያን ዳዕዋ ከመደገፉ ላይ እጃችንን እንድናሳርፍ ኃላፊነታችንን እንድንወጣ ነው።

መጀመሪያ ደረጃ ያው ራያን የማያውቀው የህብረተሰብ ክፍል የለም። እንኳን ሙስሊሙ ማህበረሰብ ቀርቶ ሌላው ሙስሊም ያልሆኑ ህብረተሰብ ክፍሎች በስፋት ያውቁታል። የራያ ስራዎች በማህበረሰብ ውስጥ ከፍተኛ ተጽዕኖ ፈጣሪ ስራዎች ናቸው ማለት ይቻላል። 28 ሊዮሞች እስካሁን ድረስ ሂደዋል። ይሄ 29ኛ ነው። ራያ በተለይም ደግሞ ስፔሻሊ አብረን ስንዞርም ስንንቀሳቀስም ኦሮሚያ ክልል አካባቢ ለማህበረሰቡ ንጉስ ነው ማለት ይቻላል። እንደው ራያን ያለው አቀባበሉም ሁሉ ምክንያቱም ራያ ማህበረሰቡን አንድ ዳዒ ሄዶ ሰብኮ ከሚያስተምረው የበለጠ በንጉርጉሮ በዜማ መልክ አድርጎ በተለይ ኢስላምን ተውሂድን እኮ የቁርአን ፍቅር የሱና ፍቅር እንዲኖረው ያደረገ ታላቅ ሰውና ሰው ነውና ነውና ይህንን ሰው ማበረታታት መደገፍ ከጎኑ መቆምና ስራዎቹን በስፋት ማህበረሰብ ውስጥ እንዲደርስ እሱም ደግሞ የስራው ተጠቃሚ እንዲሆን ማድረግ የሁላችንም ግዴታ ነው ብዬ አምናለሁ። እስቲ እንደ መጀመሪያው እንግዲህ ኡስታዝ አዝራያ ከዚህ በፊት ሲያደርጋቸው የነበረው የአውዲዮ ምርቃት ይሄ የመጀመሪያ ነው እና እንደ ጓደኝነት እስቲ ከዚህ በፊት እንዴት ነበረ? ወይም ርቃቱ ወይም ደግሞ ያለው ሁኔታ እንዴት ነበረ ከዚህ ከአውዲዮ ያገኝ ነበረ ወይ እንዴት ነው ስ ያለው ሁኔታ ራያ ከዚህ በፊት እኔ ይህንን ካሴት ታስመረቀ ወይም ይህን አደረገ ሲባል እኔ ብዙም ሰምቼ አላቅም በአጠቃላይ ብዙ ስራዎችን ይሰራል ነገር ግን ስራዎቹን ሰዎች ራሳቸው ዱፕሊኬት አድርጎ አባዝተው ዝም ብሎ እጅ ለእጅ እንዲሁ በነፃ ሲቀባበሉትና የእሱ ልፋትና ድካም እንዲሁ ከንቱ ሲቀር ነው ማውቀው። እንጂ እርግጥ ሚንላ ከአላህ በኩል የከሰረው ነገር አለ ብዬ አልገምትም። ግን ቀጣይ ስራዎችን ለመስራት ቢያንስ አንድ ሰው ብዙ ወጪዎች አሉበት። ቀረጻው፣ ትሬኒንግ ሲሰራ ሲጽፍም የተለያዩ ነገሮች እነዚህ ሲሰሩ ዝም ብሎ አይደለምና፣ በዚህ በኩል ይሄ ሰው እየተቀባበለው ራሱ ወደ ሚሞሪ ወደ ተለያየ ነገር መገለባበጡ ከፍተኛ ቀውስ ነው የሚፈጥረው። እንደው አንዳንድ በተለይ የጥበብ ስራዎችን እንዳይበረታቱና ወደፊት እንዳይሄዱ ከሚገድሉ ነገሮች አደገኛው ኮፒራይት የሚባለው ነገር ነው ሰው ኮፒ ራይት የሚባለው አንድ ሰው የራሱን የስራውን ውጤት ድካሙን፣ ልፋቱን የሆነ ነገር ውጤት ካላገኘበት ቀጣዩን ስራ መስራት አይችልም እና የራያ ስራዎች አብዛኛው ህዝብ ውስጥ ሰርጸዋል። እርግጥ ማይካድ ነገር ነው። ራያ ሌላ የተሻለ ገቢ ኖሮት ራሱን ችሎ በእግሩ ቆሞ ወይ ፋብሪካ ወይ የሚያከራያቸው ብዙ ቤቶች፣ ሱቆች ምናምን ቢኖሩት በነፃ እንደዚ ቢበት ነው እኛ ምኞታችን ነው እሱን ስናይ ስራዎቹን ይሰራል። ነገር ግን ከስራዎቹ የሚያገኛቸው ነገሮች የሉትም። ና ቢስሚላህ አልሐምዱሊላህ ሰላቱ ሰላም ዓለ ረሱሊላህ ሙንሽድ ራያ አባ መጫን ማየው ልክ በረሱል ዘመን ሰለላሁ ዓለይሂ ወሰለም ሐሳን ብን ሳቢት ለዲን ለእስላም ለረሱል ስ ሰለም በነሺዳው በግጥሙ ይታገል እንደነበረ እና ነቢዩ ሰለላሁ ዓለይሂ ወሰለም ለሐሳን ብን ሳቢት ይሰጡት የነበረው ሞራል ከሌሎች ሁሉ ለየት አድርጎ ይመርጡት እንደነበረ ሳውቅ ይህን በዚህ በዘመናችን በኢትዮጵያችን አላህ ሱብሓነሁ ወተዓላ ለእስላም በረሱል ዘመን ሐሳንን እንዳደረገ ለዘመናችን ደሞ ራያን አላህ ለእስላም የዘመናችን ሐሳን ብን ሳቢት ነው ብዬ ነው የምገልጸው። ማሻላ በጣም ደስ ይላል አገላለጹ። እንግዲህ በዛሬው እለት የአውዲዮ 29ኛ አውዲዮ የኡስታዝ ራያ አባ መጫን እያስመረቀን እንገኛለን። በኦንላይን ላይ እስቲ እንዴት ይገልጹታል? እንደው ስለ አውዲዮ ገና እንግዲህ ሲለቀቅ ነው ከህዝብ ጋር ብር የሚመለከተው፣ ያላየሁት ቢሆንም ግን በጥቅሉ ራያ የለቀቃቸው እስካሁን ድረስ የለቀቃቸው አውዲዮዎች ያላቸውን ጉልበትና አቅም በጣም ከፍተኛ ነው። በጣም ትልቅ ለውጥ ያመጡ ናቸው። በየገጠሩ፣ በየከተማው አብዛኛው የተለቀቁት በኦሮምኛ ናቸው። ኦሮምኛን ማይሰሙትም ጭምር የራያን ድምጾች ወይም ደግሞ ነዝሞችን ሲሰሙ በጣም ውስጣቸው የሚነካው በጣም ነው ደስ የሚላቸው። እና ብቻ ቅድም እንዳልኩት አላህ ሱብሃነሁ ወተዓላ እሱ ጋር ያስቀምጠው ትልቅ ፓወር አለ። ራያ ራሱ የሚያውቀው አይመስለኝም። እኔ አንዳንዴ እንደምለዋለው አንተ ላግኝቼ ያለው ግን ራያን አላገኘው ትብለዋለሁኝ። አንተ አንተ ነ ራያ ግን ሌላ ነው ማለት አላ ስብን ተላ በዚህ ራያ ብለን በምንጠራው አካል ለእስላም እንዲሰራ የሰጠው ልዩ ስጦት አለ፣ ልዩ ፓወር አለ፣ ልዩ አቅም አለ ራያ ጋ። ማለት ለእስላም መስራት ማለት ከገንዘብ ጋር የተያያዘ አይደለም። ከሰው ምስጋና ጋር የተያያዘ አይደለም። ከሰው ድጋፍ ጋር የተያያዘ አይደለም። ዝም ብሎ ይመጣበታል። አብረን እንጓዛለን፣ ስንጓዝ በቃ ይመጣል ይለዋል። ራያን እስኪ ነሺዳ በልለን የሚባል ሳይሆን ይመጣል ነው ብቻ። አላህ የሰጠው በራሱ ጊዜ ይመጣለታል። እና እያንዳንዱ ነሺዳ በሰማኸው ቁጥር አዲስ ነው የሚመስልን ለራሱም አዲስም የሚሆንበት ሲነሽደው እሱ ራሱ ከዚህ ቀደም የነሽደውም አይመስለውም እንደ አዲስ ነው የሚነሽደው። ይሄ ውስጡ ያለውን ፓወር፣ ውስጡ ያለውን ፍቅር፣ ውስጡ ያለውን በቃ በዚህ አላህ በሰጠው ስጦታ ህዝቡን ለማገልገል ወይም እስላምን ለማገልገል ያለው አቅም ገንፍሎት ነው የሚወጣው እና ይህን ስታይ ነው ይህን ሳይች ነው አላህ ስብሐኑ ተዓላ በውስጡ ያስቀመጠው ልዩ ፓወር እንጂ እሱ በፈለገው ጊዜ የሚያደርገው ባለፈለገ ጊዜ የሚተው አይደለም። ራያን ሰው ያፈቅረዋል። ሐቂቃ ሰው በጣም ነው የሚወደው የሚያፈቅረው። ግን ሰው ራያን ከሚያፈቅረው በላይ ሰው ራያን አፈቅራል። ራያ ራሱ ለሰው ያለው ፍቅር ልዩ ነው። ለሰው ያለው ማሀባ ልዩ ነው። ሰዎች ምናልባት እሱ እሱ ሰዎችን የሚወድ ያህል ሰዎች እሱን የወዱታል ወይ የሚል ጥያቄ ራሱ ይነሳል። እና ስለ ራያ መገልጸው ይሄን ነው። ምናልባት በዚህ ጋር አብሬ አያይዤ መገልጸው ነገር ቢኖር ምንድን ነው ሰው ድንበር እንዳያልፍ እመክራለሁኝ። በራያ ዙሪያ እስኪ በዚህ ዙሪያ ላይ ላነሳ ነበረ። ምክንያቱም መድረክ የተወሰነ ሀይል አግኝቻለሁኝ እና በጣም ብዙ ነገር እናያለን። ህብረተሰቡ አቀባበሉ፣ እንደውም አንዳንድ ጊዜ ለሱ ተብሎ እንግዲህ ብዙ እስከ ወታደር ድረስ ይዘጋጅና እንዲከላከሉለት ህብረተሰቡን ከሱ ለመከልከል ስመቱ ሁሉ አትምቷቸው ወደ እኔ ይምጡ ብሎ ሲመክራቸው ወደሱ ሲመጡ ደግሞ እሱ ላይ ጉዳት የሚያደርሱበት አጋጣሚ ይታያል። ለዚህ ነው እኮ ቅድም አልኩ ራያ ለህዝብ ያለው ፍቅር ህዝቡ ለራያ ካለው ፍቅር የራያው ይበልጣል ብዬ የምለው ይህን ነው። ካየው ተንጻር ነው፣ ሀቂቃ ካየው ተንጻር ነው። እኛ አንዳንዴ አብረን ስንጓዝም ችግሮች እንዳይከሰ አደጋ እንዳይከሰ ተጠንቀቅ፣ ይህን እንዳታደርግ፣ ቆም ሰው ድንበር እንዳልፍም እንላለን። ግን ይገነፍለዋል ውስጡ ላይ ለሰው ያለው ፍቅር በጣም ሰዎች አንዳን አንዳንድ ሰው አቅፋለሁ ብሎም ስብርብር ያደርግሃል፣ እስምሃለሁ ብሎም ሊነክስህም ይችላል፣ አደጋውን ያደርስብሃል። ለዚህ አደጋ ሁሉ የተጋለጠ ነው። ግን ያው በፍቅር ስለሆነ ይህን የሚያደርጉት እሱ ብዙ ጉዳቱ ላይ ይሰማው ይችላል። አህምሽን የምለው እዚህ ጋ ድንበር እንዳያልፈው የምለው። መሐባ ከባድ ነው። ፍቅር ድንበር ካልተደረገለት፣ ድንበር ካለፈ ካላህ ጋ ያጣላል። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም በጣም ሰው ሲወዳቸው ሲያፈቅራቸው አዩና ምን አሉ? ላ ተጥሩኒ ከማ አጥረት ነሳራ ዒሳ ኢብን መርየም። ነሳራዎች የመርየም ልጅ ዒሳን ከድንበር በላይ አፍቅረውት በጣም ወደውት ከድንበር እንዳሳለፉት እኔን እንደዚያ እንዳታደርጉኝ እኔ ማለት ፈቁሉ ሊአብዱላሂ ወረሱሉህ እኔ ተራ የአላህ ባሪያ ነኝ፣ እኔ ተራ የአላህ መልእክተኛ ነኝ፣ ከዚህ ውጭ አይደለሁም ብለው ነው የገለጹት። ረሱል ለህዝብ ማት ምን ልማት ነው? ህዝቡ ለሳቸው ያለው ፍቅር ድንበር አልፎ እሳቸው ወደ ማምለክ እሳቸው ወደ መገዛት ደረጃ እንዳይደርስ ማት ነው። እና ይሄ ነገር እኔ ራያ ውስጥ አውቀዋለሁኝ። የለበትም ህዝቡ እንዲያመልከ አይፈልግም። ህዝቡ ምንም ተራ ሰው እንደሆን ራሱ ነው የሚያውቀው። ሐቂቃ እሱ በራሱ ተራ ሰው ሆን የሚያውቀው ትዝልኛ እንዲ ደንበል ላይ ባሌ ላይ ለፕሮግራም ሂደን ራያ፣ እስኪ ራስን ግለጽ በኦሮምኛ የቀረበው ምናልባት ከዚህ አያይዛችሁ ታቀርበት ደስ ይለኛል። ራስን ግለጽ፣ ማነህ አንተ? እንደራላ ራስ ህዝብ ፊት የህዝብ ሜጃ አለ አንተን የሚገልጽበት፣ አንተ ደግሞ ራስ እንዴ ትገልጸዋለህ ሲባል የገለጸው አገላለጽ እኔ ማለት ከአፈር የተፈጠረው የአደም ልጅ፣ ከዛ ከውሃ የተፈጠርኩኝ፣ ከመንይ የተፈጠርኩኝ ስኖር ደግሞ እንደዚህ ምኖሬ ሙቼ መበሰብስ አፈር መሆን ሰው ነኝ፣ ሌላ አይደለሁም ብሎ የገለጸው ማለት ውስጡ የገለጸበት ነው። ማውቆም ይሄው ነው እኔ ማውቆም። ስለዚህ ህዝቡን ነው የምመክረው፣ በራያ አላህ በሰጠው ልዩት ስጦታ እንጠቀምበት እንጂ ራያን ራሱን ወደ ማምለክ ደረጃ ህዝቡ እንዳይሄድ አደራ አላለሁ። ማሻአላህ። እንግዲህ ራያን ሳገኘው እኔም ኢንተርቪ ሳደርግለት መንገድ ላይ ነው፣ መኪና እያሽከረከረ ነው እንግዲህ ኢንተርቪ ያደረኩትኝ። በጣም ቢዚ ሆኖ ነው የማየው። ብዙ ስራዎች ላይ እንግዲህ መቼ ነው እነዚህን ግጥሞች መቼ ነው የሚጽፈው? ስ እንደ ጓደኝነት እንግዲህ በቅርብ የምታውቁት እናንተ ናቸው። መቼ ነው ግን ረፍት አላየሁኝም። ረፍት ቅድም ያሉ ራያ ውስጥ ትልቅ ፓወር አሉ። ውስጡ ላይ በጣም ትልቅ እምቅ ሀይል አለ። ለዲን መስራት ማለት ነው። ለዲን በጣም ይጨነቃል። በጣም ይሰራ። አላህ በሰጠው ስጦታ ደግሞ በጣም አበርከት ይፈልጋል። ከዚህ አንጻር ይህ ፍላጎቱ ርፍት አይሰጠው ልረፍ ቢል አያሳርፈውም ይህ ፍላጎቱ። ለዚህ ነው መንገድ ላይ ስንሄድም ይነሽዳል፣ ፕሮግራም ላይ ሲወጣም ይነሽዳል፣ ብቻችንም ስንሆን ይነሽዳል፣ ቤትም ሲገባ እንደዚሁ ነው እና ትንሽ በጣም ትንሽ የወፍ ጎጆ የምታክል ስቱዲዮ አለችው፣ የወፍ ጎጆ የምታክል ስቱዲዮ አለችው እና በዚህ ስቱዲዮ ይገባል፣ በላይ ላይ ይቆልፋል፣ ሳይተኛ ነው የሚያድረው። ጠዋት ሲነጋ እዚህ ጋር ፕሮግራም አለና ተነስ፣ ብድግ ብሎ ይሄዳል። እንቅልፍ አይተኛውም። በጣም ነው የሚታገለው። ሐቂቃ ነው የምልህ። ምንም ማቴሪያልም የለውም ድጋፍም የለውም ምናምን ብዙ ሰው ብዙ ሰዎች ያውቁታል፣ ብዙ ሰዎች ይወዱታል። ብዙ ድጋፍ የሚደረግለትም ይመስላቸዋል። እኔም ይመስላኝ ነበር፣ ሩቅ ያለውን ቅርብ ሳየው ግን በቃ ምንም እስቱዲዮ የሚባል ነገር ስቱዲዮ ማለት ፕሮግራሞች የሚቀርጽበት የለም። በጣም ትንሽ አለች፣ እንዲሁ አንድ ቀን ብቻ ጫጫታለሁ። በጣም ትንሽ ይህች የምታክል ትንሽ ይህች የምታክል ሦስት ሰው ካስቀመጠች ትልቅ ነች። ሦስት ሰው ተጣቡ ነው የሚቀመጥባት ተጣቦ ተጨናንቆ አሚሼ የህዝቡ ህብረተሰቡን አደራምለው ነገር የራያ ኃላፊ የራያ ሀቂቃ በዛ በመረ ድምፁ ዳዕዋውን ነቢዩ ሰለላሁ ወሰለም እንግዲህ ዳዕዋ በተለያየ አይነት ወሳይል ለማህበረሰብ ይደርሳል። የራያን ተጽዕኖ ምናልባት ኦሮሚያ መጥቶ በኦሮሚያ ምድር ላይ የሚያልፍ ሰው መንገዶች ሁሉ ከትንሽ እስከ ትልቅ መኪናው ታይቶ ብቻ ራያ እያሉ የሚጠሩት ወንድሞችን ስንመለከት ሀቂቃ ምን ያክል ሰዎች ልብ ውስጥ እንደገባ በትክክል አይተናል። ዛሬ ላይ ግን ራያ እነዚህ ስራዎቹን የበለጠ እለት ከዕለትና በአስፈላጊያቸው ጊዜ እንዲያወጣ የሚረዳውን ነገር የሚያግዘውን ነገር እኛ አድርገናል ብዬ አላምንም። ካሴቶቹ ይወጣሉ፣ ራያ እጅ ላይ የሚደርስ አንዳች ነገር እያየን አይደለም። ይህንን የበለጠ አድርገን ራያን በትክክል አግዘን ዳዕዋውን እንዲካድም እሱንም እንድንጠብቀውና የተሻለ ስራ እንዲሰራ እንድናደርገው መገዝ እንዳለብን፣ ከጎኑ ማቆም እንዳለብን እስከዛሬ ያገዛቸው ወንድሞች ማሻላ የሚገባው ነገር ተሰጥቶታል ወይ? እኔ ዛሬ የዘፋኞች አልበም በብዙ ዋጋ ይሸጣል። በብዙ ዋጋ መሸጥ ካለባቸው ስራዎች የዳዕዋ ስራዎችና አልበሞች የራያ አልበም ቅድሚያውን ሊይዝ ይገባል ብዬ ነው ማምነው። ግን እንኳን ያንን ሊሆን ሰዎች ዘንድ ሊደርስ የሚችልበት መንገድ ራያንም በማይካድም ዳእዋን በማይካድም መልኩ ነውና ከዚህ ኃላፊነት ተጠያቂ ስለማይሆን ስለማንሆን ሁላችንም ዳእዋው በትክክል ለኡማው እንዲደርስ ዲኑ እንዲካደምበት ራያ ክድሚያውን እንዲቀጥልና የእሱን የህይወት ጉዞ ለማስተካከል አጋር ሆነን መቆማችን የሁላችንም ድርሻና ኃላፊነት ነው ብዬ አምናለሁ። ይህ ዲን በምንችለው አቅም ሰዎች ዲኑን አንደበት ያለው መናገር የቻለ እውቀቱን የሰጠው ሰው አላህ በአንደበቱ በነዝሙ በግጥሙ በተለያየ አይነት መልኩ ሁሉም ዲኑን በሚችለው ይካድማል። ገንዘብ ያለው ደግሞ ይህን ዳዕዋ ለሰዎች እንዲደርስ ገንዘቡን በሚገባው ቦታ ላይ ማሳረፉ ልክ እንድናራያ አይነት ስራዎችን በማገዝና ቅድሚያ በመስጠት ማድረግ የዳዕዋው ላይ ትልቁን አሻራ ማሳረፍ ነው ብዬ አምናለሁ። የሁላችንም ኃላፊነትና ግዴታ ነው። በአቅማችን በምንችለው መልኩ ከራያ ጎን በመቆም ይህንን ሲዲ ትልቅ ቦታ እንዲደርስ በማድረግ ወይም ስራውን ትልቅ ቦታ እንዲደርስ በማድረግ ቀጣይ ስራዎቹ በተከታታይ የራያ እንዲወጣ አገሪቱ ላይ የሚያደርጋቸውን የዳዕዋ እንቅስቃሴ ቀጥሎ መሄድ እንዲችል ሁላችን የሚያቅማችንን የምንችለውን ድርሻ እንወጣ ነው ምለው አደራ እላለሁኝ። በዚህ ኦንላይን ምርቃ ላይ በመገኘት ይሄ ደስተኛ ነኝ። ሁላችሁም ይህንን ሪሳላ ይህንን መልእክት የጋራ አድርገ ነው የሚፈለግበት ቦታ ላይ ይህን ሲዲ ማድረሳችን እንደማይቀር አምናለሁ።